ለወንድማችን መሀመድ ሠይድ የጻፍኩት ነው። አዲሱ ቤትህ ይስፋልህ፣ ቀብሮ እንግዳው ያርግህ። አላህ ፉሮ ልክ እንደ ዱንያው ይመስክርልህ፣ በሱም ባሄራ ሚዛን ይድፋልህ፣ በጎ ምግባርህ፣ ደጋጉ ስራ። እዚህ ስላለው ስለ ልጆች እንዳይገባ ጭን የሆነውን ጉድ ልንገርህና ፈገግ በል ይልቅ። ባልንጀሮቼ፣ ትንሽ ትልቁ፣ ዘመድ፣ ወንድምህ፣ የቅርብ የሩቁ የለም የቀረ ወንድቱ፣ ከልጆች ጎን ቆሟል ከአንጀቱ ማመሰዴ የሁላችንም ነው። ግን ወደ ቤተሰብ ሄደን ነበር፣ ከቤተሰብ ጋር ተነጋግረን ነበር። መጀመሪያ ቤተሰብ ይህን ነገር አላሰቡትም ነበር። እኛንን ያሳሰብናቸው ለምን ኃላፊነቱ የኛ ስለሆነ ነው። እኛም ደግሞ ቢያንስ ሀዘኑ ቀለል እንዲለን ነገ ከነገ ወዲያ ልጆቹን ስናያቸው የሆነ አስተዋጽኦ አድርገናል ለማለት ደስ እንዲለን እንዲቀለን። ለመሐመድ ሰይድ ከዚህ በላይ የሚደረግ እንትን የለም። ያው ቤተሰቦችን ነገር ናቸው፣ አያንሱም። ይህን ለማስተካከል አረንጅ ለማድረግ አያንሱም። ነገ ከነገ ወዲያ እነዚህ ልጆች ወንድማችን፣ አጎታችን እንደቤት ቤት ገዛለን እንደዚህ ከሚሉ የሚወዳው የኢትዮጵያ ሙስሊም ኡማ ህዝብ ሁሉም በአንድ በነቂስ ወጥቶ ስለሚወደውና ስለሚያከብረው አልቅሶ ቢያንስም የተወሰነ ነገር አደረገ ለማለት ነው። አሳምንናቸው ባለቤቱንም ነጃት ጀዛውን አላህ ይክፈላት። አላህ ሰብሩን ይስጣት። ከበፊት ጀምሮ ከእሱ ጋር ተዋዶ ተከባብሮ ተዋዶ በረጅም ጊዜ የኖረች ነች እና ወንድሟም አብዱራህማን አለ ጀዛውን አላህ ይክፈለው ና አብድልአዚዝ፣ የመሐመድ ሴድ እህቱ ባል አንዋር፣ እነ ሙባረክ አሊ ብዙ የምጠቅሳቸው አሉ እና እነሱ ጋር ተወያይተን በአጭር ጊዜ ውስጥ ቅዳሜ ከሰዓት ተጨማሪውን አካውንት ዳሸን እና አዋሽ እንዲሁም አቢሲኒያ እህታችን ሙ ማሄር በአፋጣኝ ይህን ነገር አብንጃ አድርጋ ነበር ወደ ስራ የገባ ነው። እንቅስቃሴውም በአንድ ቀን የመጀመሪያ ጥሩ ነበር በጣም የሚያስደስት። በሁለተኛውም ቀን እስከ ዛሬ ጀምሮ ሁላችንም በደስታ ነው እንትን ያለው። ግን የመጀመሪያ እኛ ቅድም እየተናገርኩ ነበርና ዶሮ ብታለም ጥሬዋን ነው ይባላል። ሁለት እንደገና ደግሞ ሰው የራሱን የራሱን ገደብ ያደርጋል እና ከጓደኞቻችን ከቤተሰብ ጋር ዝም ብለን ስንነጋገር እስከ አስራ ሁለት ሚሊዮን ድረስ ቢሰበሰብና የራሳቸው የሆነ ቤት ቢኖራቸው፣ ለምን ኪራይ ቤት ነው እንደሚታወቀው፣ ከእነ ኡስታዝ ፊት ከእናንተ ከወንድሞች ፊት እንደ ሀሳብ ለመስጠት ያክል ነው እንጂ በነቢ ስላ ሰለም ጊዜ ቲሞች በጣም ከመዳበሳቸው እና በጣም እንክብካቤ ከመብዛቱ የተነሳ የቲም ያልሆኑ ሰዎች የቲም በሆነ ብለው እስኪሉ ድረስ ነበር የሚለውን እኛም፣ በተወሰነ መልኩ እነዚህ ሰዎች ተከራይ ሆነው ቤት ተከራይ ተውጡ ግቡ እያሉ ስሜቱ ከሚሰማቸው በራሳቸው ቤት እንዲኖሩ ለማድረግም የቻልነውን እናድርግ በሚል አስራ ሁለት ሚሊዮን ነበር ያደረግነው። አልሐምዱሊላህ ረብል አለሚን። ትናንት፣ ዛሬ ከትናንት ወዲያም በሁለቱ ቀን እንቅስቃሴ አድርገን ያለውን ነገር ያው በእህታችን በነጃት አልደልምናንጠሀ አካውንት ነበር እየገባ ያለው በቴሌብርም ጭምር ያለውን ነገር ደምረን እስከ ቅድም አስራ አንድ ሰዓት ድረስ አልሐምዱሊላህ የተነየተው የታሰበው የተናገርነው ገንዘብ ገቢ ሆኖልናል። አልሐምዱሊላህ በጣም የሚያስደስልናል። አልሐምዱሊላህ ይህ ማለት ግን በጣም ያስደስታል። ግን ይህ ማለት ግን ኦልሬዲ እንደነገርኳቸው ነው፣ የእኛ ዶሮ ብታልም ጥሬዋን ነው። በአሁኑ ጊዜ ሁሉ ነገሮች በጣም ውድ ናቸው። ልጆችን አራት ልጆችን ማስተማር ለትምህርት ቤት ለአንዳንድ ነገሮች እሷም ተንቀሳቅሳ ልጆቹን ማሳደግ ማስተማር አለባት። እንደገና ደግሞ ደካማ እናት አለችው። እናቱ በህይወት በነበረበት ሰዓት ምን ይላት ነበር? እናቱን ኢንሻላህ አንድ ቀን የሆነ ነገር አስደስትሻለሁ፣ አደርግልሻለሁ ሲላት የነበረው እሷም በህይወት የለም። ለልጆቹ ለእናቱም የሆነ ነገር ማድረግ ስላለብን ነው ይሄን እንቅስቃሴ እያደረግን ያለ ነው እና ኢንሻላህ እነሱ ተመካክረው ይህን ጉዳይ ለእነሱ ኃላፊነት ሰጥተናል። የቀረው ነገር ቢኖር ምንድን ነው? ቀሪ ቃል የገቡ ሰዎች ወንድሞቻችን፣ እህቶቻችን እንዲያስገቡ። ለምን አማና ነው የተናገሩት ነገር ኪሳቸው ላይ ቢኖርም የእነሱ ሳይሆን የቲሞች ነው የቲሞች ገንዘብ ነው እና በአስቸኳይ ያስገብተው። እሷም ቤተሰቦቿ ጋር ተነጋግረው ተመካክረው ቤቱን ኦን አድርገው፣ እንሻላ ቤት ኦን ከሆነ በኋላ የቤት እቃ ያስፈልጋል፣ አንዳንድ ነገሮች ያስፈልጋሉ። እሷ ደግሞ ወታ ገብታ ተንቀሳቀሳ ልጆቿን የሆነ ነገር ማድረግ ስላለባት ይህም በቂም ስላልሆነ ሁላቸውም ሳታቋርጡ እንድታስገቡና ቤተሰብ ግን እጅግ በጣም ደስተኛ እንደሆኑ ለመንገር ነው የመጣሁት። እኛ ግን የሁለት ቀን እንቅስቃሴ ይበቃና ይህ ማለት ግን አታስገቡ ማለት አለም ካልገባችሁ ኃላፊነታችሁ ነው ግዴታችሁ ነው። ያው ግዴታችሁ እንድትወጡ በዚህ አጋጣሚ መናገር እፈልጋለሁ። ሁለት እንደገና ደግሞ ኢድ በመጣ ቁጥር አካውንቱን ያዙትና አስደስቷቸው የቻላችሁትን አድርጉ ከጎናቸው ሁኑ እኛ ለመሐመድ ሰይድ ለወንድማችን ማድረግ የሚችል የምንችለው ይሄን ነው ወደ ህይወት መመለስ አንችልም ወደ ህይወት መመለስ አንችልም ያለው ነገር ይሄ ነው እናንተንም አለ ያስደስታችሁ አለ ያክብራችሁ ወንድሜ ማዲ አሚር ሁሴን ገብቷል ይሄ ያው ረዲ የመጨረሻ አይደለም አሁን የደረስንበትን ለመናገር ነው ከዚህ በመቀጠል ደግሞ ቀጣይ ቤተሰብ ተመካክሮ አስተካክሎ ቤቱን እውን አድርጎ በየቲሞቹ ስም በአራቱም የቲሞች ስም ቤት ገዝተው ቤት ውስጥ ገብተው እቃቸው ተሟልቶ እዛ ሂደን የምንዘይራቸው የምንበላ በጋራ ክፍል የምንስበት ይፈጠራል እያስባለሁ። ያን ደግሞ ወደ እናንተ ይዘን እንመጣለን። ይሄ ነው ያለው ሀሳብ። ለዚህ ጉዳይ የተሳተፋችሁ እንቅልፋችሁን ላጣችሁ፣ አላህ ስብሃነሁ ወተዓላ አጅሩን ይክፈላችሁ። በልጃችሁ አትፈሩ። ገንዘባችሁን አላህ ይባርክላችሁ የእናንተን ጉንፋንም ከዚህ በኋላ ሀዘኑን በቃ አላህ ይበለን አያሰማን። በዚህ ሂደትም ለተሰበራችሁ ወንድሜ ሙዓዝም፣ ቶፊቅም፣ አስማማውም፣ አህመድ ኑርም አህመድም ጨምሮ በየትኛው ይር ስራ የምትሳተፍ ወንድሜ አላህ ቤት ሁሌ ይር አላህ ያስገባልህ። አላህ ሰብሩን ይስጣችሁ፣ እናንተንም አላህ ይጠብቅልን። መልካም ዜናችሁን ብቻ አላህ ያሰማን። በቃችሁ አላህ ይበለን። የሸኘናቸው ወንድሞቼም ደግሞ መልካም ቦታ ከሚያርፉልን ሰዎች አላህ ያደርግልን። ወጀዛኩሙላህ ኸይር። ትንሽ ስሜት ያወኛለሁ። አልጮህም ነበረ። ዛሬ ለምን እንደጮህኩ አላቅም። ቀድም እንግዲህ የባቄላ በልቼ ነበር፣ እሱ ሊሆን ይችላል። አፉ በሉኝ። ወጀዛኩሙላህ ኸይር። ጀዛከላህ ኸይር ኡስታዝ ኑሩ ቱርኪ። ሀቂቃ አታቋርጠ ስላለ እንጂ ባቋርጠው መርጥ ነበር። አፉታ ጠይቃለሁ። እኔ በመጀመሪያ ሀቂቃ እኔ በዚህ መድረክ ስለሀሩ ሚዲያ ራሱ ባይነሳ መርጥ ነበር ሀቂቃውን ለመናገር ግን ደግሞ ጀዛከላህ ኸይር ማለት ፈልጋለው ለዛም ብዬ ነው እዚህ ጋር በመሐመድ ሴር ፎቶ የሸፈኩትን ፎቶ ያደረግኩት። ለዚሁ ብዬ ነው ሀቂቃ ጅዛኩም ላኸር ማለት ፈልጋለሁ። እኔ ትልቅ ቁቁም ነገር ብዬ የማስበው ወንድማችን ሰብስቦናል። የተለያየ የሀሳብ ልዩነት ቢኖረንም በአመለካከት ብንለያይም ወንድማችን በሀያት ያለ በነበረው አቋም ምክንያት፣ አንድነት ለሚሰጠው ዋጋ ምክንያት ሰብስቦናል። ይህ አንድነታችን የሀሳብ ልዩነት ሊኖር ይችላል። እዚህ ጋር እኔ በነሽዳ በመሳሪያ በመቀነባብር ላይ ያለኝ አቋም ግልጽ ነው። ሀቂቃውን ለመናገር ግን ይህም ሆኖ በወንድሞች ላይ ጥላቻ ሊኖረኝ አይገባም። አቋም ልዩነት ላንጸባረቅ ችላለሁ። ወንድሞቼን ግን ልዳላ አልችልም። ሀቂቃ ይሄ ምንም እንትን እንለው የምንችለው ነገር አይደለም። ላላ ለላ ሙሐመድ ረሱሉላህ። ወንድማማቾች ይሄ ደግሞ ያው ያሰብ ነው። ስለተሳካ መደምደሚያ ይሁን ዘንድ ማሻላ ማሻ ጃራርጊ በፊት የምዘጋው ያስቤ ነው። ዛከላ ማሻላ ይሄ ባለፈው ያው የልጆቹ መልክት ነበር። ይሄ ደግሞ እኔ ለሱ ለወንድማችን መሀመድ ሠይድ የጻፍኩት ነው። አዲሱ ቤትህ ይስፋልህ፣ ቀብሮ እንግዳው ያርግህ። አላ ፍሩ ልክ እንደ ዱኒያው ይመስክርልህ፣ በሱም ባሄራ ሚዛን ይጥፋለህ፣ በጎ ምግባርህ ደጋጉ ስራ። እዚህ ስላለው ስለ ልጆችህ እንዳይገባ ጭንቅ የሆነውን ጉድ ልንገርህና ፈገግበህ ይልቅ ባልንጀሮቼ ትንሽ ትልቁ ዘመድ ወንድም የቅርብ የሩቁ፣ የለም የቀረ ወንድ፣ ፊቱ ከልጆች ጎን ቁሟል ከአንጀቱ።